ምስራቃዊ የሀገራችን ክፍል ከጎረቤት ሀገር ሶማሊያ ጋር የምንዋሰንበት ስፍራ መሆኑ ይታወቃል። በዚህ አካባቢ የተሰማራው ሰራዊታችንም ሉዓላዊነታችንን ሆነ ብሔራዊ ጥቅማችንን የሚጎዳ ምንም አይነት ሁኔታ እንዳይፈጠር ዘወትር በንቃት ይጠብቃል። ለጥበቃው ስኬትም ተደጋጋሚ ስምሪቶችን ይፈጽማል። የምስራቅ ዕዝ ደረጃ ሦስት ሆስፒታልም የአገሩን ሉዓላዊነትና ብሔራዊ ጥቅም ለማስከበር በስፍራው የሚገኘውን ሰራዊታችንና ቤተሰቡን ደህንነት ለማስጠበቅ ደረጃውን የጠበቀ የሕክምና አገልግሎት እየሰጠ ይገኛል። ሆስፒታሉ የተሰጠውን ተልእኮ በተግባር ከማረጋገጥ ባሻገር በቀጣይ የግንባሩ ሆስፒታል ለመሆን በተሟላ ዝግጅት ላይ ይገኛል። በዚሁ ዝግጅትም በቀጠናው ያለውን ሰራዊትና ቤተሰቡን በብቃት እንዲያገለግል በተቋሙ ከፍተኛ ትኩረት ተሰጥቶት የተገነባውን ይህንን ግዙፍ የጤና ተቋም እንቃኛለን። ይሄ ሆስፒታል ከ1969 የሶማሌ ጦርነት ጀምሮ ወይም ከዚያ በፊት ሀረር ቀላዳምባ በነበረበት ጊዜ የነበረ ሆስፒታል ነው። አገራችን የውጭ ወራሪ በወረራ ጊዜ ለመከቱ ሰራዊቶችና የስራ ቤተሰቦች ሕክምና ሲሰጥ የቆየ ነው። ከዛ 2010 ወደዚህ ወደ ድሬዳዋ ወደ አዲሱ ህንፃ ሽፍት ያደረገ ሲሆን ከ2010 በኋላ ደግሞ በተለይ ባለፉት በሰሜኑም ይሁን በተለያየ አቅጣጫ የነበሩ ጦርነቶችን ከሁሉም ግንባር የቆሰሉ ጓዶችን በመቀበል ከፍተኛ አገልግሎት እየሰጠ ይገኛል። የምስራቅ እዝ ደረጃ ሶስት ሆስፒታል ለምስራቅ እዝ፣ ለምስራቅ አየር ምድብ በቀጠናው ለሚገኙ ወታደራዊ ማሰልጠኛዎች፣ ለአጎራባች ክፍሎች፣ አገራቸውን በውትድርና ሙያ አገልግለው በጡረታ ለተሰናበቱ በርካታ አባላትና ለማህበረሰቡ የህክምናና ሌሎች ድጋፍ የሚሰጥ ከፍ ያለ ተቋም ነው። ሆስፒታሉ በተቋሙ የተቀመጡለትን ደረጃውን የጠበቀ ሕክምና የመስጠት ተልዕኮ በአግባቡ እየተወጣ ይገኛል። ሆስፒታሉ ሶስት ተልዕኮ ነው የተሰጠው። አንደኛው ሰራዊቱና የሰራዊቱን ቤተሰብ ማከም ነው። ሁለተኛው የጤና ሙያተኛን ማፍራትና ለሰራዊቱ እንዲደርስ ማድረግ የማስተማር ስራ ነው። ሶስተኛው ምቹና ውብ የሆነ አረንጓዴ ለታካሚ ምቹ የሆነ ቦታ የመፍጠር ተልዕኮ ይዘን ሶስቱን ተልእኮች ነው ይዘን እየሰራን ያለነው። በአሁኑ ሰዓት የምንቀበል የሰው መጠን አናሳ ነበረ፣ የፔሸንት መጠን አናሳ ነበረ፣ የሙያተኛም እጥረት ትንሽ ነበረ። አሁን ላይ ግን ብቁ የሆነ ሙያተኛ በውስጡ የሚሆን ከውጭ የሚመጡ ሙያተኞች አሉ። ማሽኖቻችን በአግባቡ ስራቸውን ይሰራሉ። ስለዚህ የተቀላጠፈና ጥርት ያለ ስራ እንሰራለን። ይህም የምንሰጠው ሰርቪስ አክቲቭ ለሆነ ሚሊተሪ እንሰጣለን፣ ለአርሚ ፋሚሊ እንሰጣለን። ከተለያዩ ግንባሮች የሚመጡ ቁስለኞች ከተለያየ አደጋ የሚመጡ ቁስለኞችን በአግባቡ እያስተናገድን እንገኛለን። ተቋማችንን የበለጠ እንዲዳብርና እንዲሰራ የተሻለ ተቋም እንዲሆን በጤናው ዘርፍ በተለይ ሰራዊቱ ሲለፋ ውሎ ሲዋጋ ውሎ ምንም አይነት የጤና ችግር እንዳይገጥመው ይህንን የሚተካ ሰራዊት የማፍራት ስራ የበለጠ የምንቀጥልበት ይሆናል። በሕክምናውም ብቁና እንደናት እንዳባት እንደህት እንደወንድም ሆኖ የሚያገለግል ስታፍ ሙያተኛ እንዲፈራ እናደርጋለን። እስካሁንም በዜና ያገለግል ነው። ስለዚህ ሰራዊታችን ለማገልገል ዝግጁ የሆነ ሆስፒታል ነው። ሆስፒታሉ በተሟላ የህክምና መመርመሪያ መሳሪያ በመታገዝ አገልግሎት እየሰጠ ሲሆን የመድኃኒት አቅርቦትም የተሟላለት ነው። አጠቃላይ የሰው እጥረት የለንም። ማቴሪያል በተመለከተ እኛ በተለያዩ ሰዎች ተለክተናል እዚህ በተለይ በድሬዳዋ ባሉ እንትኖች ተለክተን በቂ ማቴሪያል ነው ያለን ኤክስሬያችን፣ ላቦራቶሪያችን ዴንታላችን ማሽኖቻችን የፋርማሲ የመድኃኒት አቅርቦቶቻችን በጣም የተሻለ የሚባል ደግሞ የበለጠ አብዴት ለመሆን ደግሞ ጤና መምሪያው ራሱ ከፍተኛ ጥረት እያደረገ ያለ ሌሎቹም የቀሩን ዘመናዊ መሳሪያዎች እንዲገቡ ጥረት እየተደረገ ያለበት ኤም አር አይ ሲቲ ስካን እንዲኖረን ጤና ዋና መምሪያው ጥረት እያደረገ ያለና በቅርብ ጊዜ የዚህም እቃ ባለቤት እንደምንሆን ተስፋ እናደርጋለን። ላብራቶሪያችን ከጊዜ ወደ ጊዜ እያዘመነ ራሱን እያዘመነ ከዘመኑ ጋር እየተጓዘ ያለ ላብራቶሪ ነው። በማንኛውም መልኩ በግዳጅም ሆነ የሰራዊት ቤተሰቡን በሚያስፈልገው መልኩ እያገለገልን እንገኛለን። እስካሁን ካገለገልናቸው ስራዎች ውስጥ የተቋረጠብን ስራ የለም። በአግባቡ መንግስት በሚያቀርብልን ደረጃውን በሚመጥን የሕክምና አገልግሎት በማንኛውም ደረጃ በማንኛውም ደረጃ ማንም ተገልጋይ መጥቶ የተመለሰ የለም። አገልግሎቱ ከጊዜ ወደ ጊዜ እየዘመነ በተሻለ መልኩ እንደውም ድሮ ከነበረው በተሻለ መልኩ አገልግሎቱን እየሰጠን እንገኛለን። በርካታ በሽተኞች ወደ ሆስፒታላችን በሚመጡበት ሰዓትም በሽተኞችን በሚገባ ሎጂስቲካዊ ድጋፎችን በማድረግ ቀለብ በማቅረብ ከህጋዊ ጨረታዎችን እናደርጋለን። ከነጋዴዎች ነጋዴዎች ጨረታ እንበትንና ያ ጨረታ በዛ ጨረታ መሰረት የታካሚ ቀለብ ይቀርብልናል። የተለያዩ ማቴሪያሎች ይቀርብልናል። ያ የቀረበው ደግሞ ልክ ግለሰቡ ጋር ደርሶ ታካሚው በሚገባ ድኖ እስከሚሄድ ድረስ እየተጠቀመ አግባብ ባለው እየተመራ ያለ ነው። በሆስፒታሉ ደረጃ የሚመጥን በቂ ኃይል ነው ያለን። 16 ስፔሻሊስት አለን። ወደ 11 ሜዲካል ዶክተር አለን። ወደ 7 ኢመርጀንሲ ሰርጀን አለን። ከዛ በታች ያለው ሙያተኛ ሙሉ ነው። በሰው ኃይል ችግር የለብን። ራሱን አብዴት እያደረገ እያስተማረ እያሻሻለ፣ ለምሳሌ እዚህ ዲፕሎማ የነበረ ሰው አብዛኛው ራሱን ወደ ዲግሪ ይቀይራል። ዲግሪ የነበረ ሰው ማስተርስ ይቀይሯል። ስለዚህ ራሱን አብዴት እያደረገ ያለ ሰው ስለሆነ ብዙ ችግር ምንም በዚህ የሚገለጽ ችግር የለም። እንደውም ለሌላ እንተርፋለን። ለጋራ ዓላማ በጋራ መስራት ለውጤት እንደሚያበቃ በሆስፒታሉ ያለው ውጤታማ የተግባር እንቅስቃሴ ምስክር ነው። ምስራቅ ዕዝ ደረጃ ሶስት ሆስፒታል ወይም ግንባር ሆስፒታል ብዙ ግዳጆችን ነው የሚወጣው። ከክሊኒካል ሰርቪሱ ወይም ክና ሰርቪሱ በተጨማሪ ብዙ ስራዎች የተሰራ ነው ያለው። ከዚህ ውስጥ ደግሞ የተቋሙ የአቅም ግንባታ ማዕከል ወይም የልቀት ማዕከል የስልጠና ማዕከል ሆኖ እያገለገለ ነው ያለው። አንድ ሰው እዚህ ቦታ ሶስት ስራ ለው ማለት ነው። ያክማል፣ ይቆፍራል፣ ያለማል፣ ያስተብራል። ይሄን ተልኮ ወስዶ እየሰራ ያለ ክፍል ነው። የሆስፒታሉ አመራር በጣም ሊመሰገን ይገባል። አጋዥ ነው የሆስፒታል አመራር። እዚህ ሆስፒታል ውስጥ እንደምታዩት ከግቢው ማስዋብ ጀምሮ ሊሆን ይችላል ከሰርቪስ አሰጣ ሊሆን ይችላል። እውነት ለመናገር የሆስፒታሏ እዚያ ቢሮን አያውቀው ማለት ይቻላል። ባለ ጉዳይ ሁሌ ውጭ ላይ ነው የሚያገኘውና ያለው እገዛ ለሆስፒታሉ ትልቅ እገዛ ነው፣ አመራሩ ያለው እገዛ። ማንም ሰው ትእዛዝ አይጠብቅም። እሱም በመግባባት ነው የሆነ ነገር ከተናገረ በእይታ እንግባባለን። ብርሃኑ ምን እንደሚፈልግ ወይም ኮሌንታ ግስ ምን እንደሚፈልግ ከእንቅስቃሴያች ይታወቃል። ለምሳሌ ነገር ሊያናግረው ፈልጌ እሱ ማናገር የማይፈልግበት ሁኔታ ላይ ካለ

እኛ እናንተ እንታካለን ነገ ከነገ ወዲያ ከአምስት ከስድስት ዓመት በኋላ እናንተ ትታካላችሁ። እንዲህ እየተቀባበልን ነው የምንሄደው፣ እና ጠንካራ ሙያተኛ ማፍራት ይጠበቃል። መከላከያ በእናንተ ተስፋለሁ። ስለዚህ ምስራቅ ዕዝ ይሄንን ተስፋ ቀጥሎ መሄድ ይኖርበታል። አብዛኛው የሆስፒታሉ አመራሮች፣ ከፍተኛ መኮንኖች ሲቪል ሰራተኞች፣ ጽዳት ሰራተኞች፣ አጠቃላይ የሆስፒታሉ ማህበረሰብ ተባብራችሁ፣ ተጋግዛችሁ፣ አንድ ሁናችሁ ስለሆነ ይህንን ለዛሬው ጉብኝት ቦታ ያመቻቻችሁት ምስጋና ይገባችኋል ማለት ፈልጋለሁኝ። ሆስፒታሉ ብዛትና ጥራት ያላቸው የሕክምና ባለሙያዎች መፍለቂያ በመሆን ተቋማዊ አቅምም ሆኗል። በተቋማችን ታሪክ ውስጥ 891 ነርሶችን በአንድ የግንባር ሆስፒታል ደረጃ አስተምሮ ሲኦሲ በማስፈተን በሚገርም ውጤት መቶ በፐርሰንት በማሳለፍ ማስመረቅ መቻሉ እንኳን በአንድ የግንባር ሆስፒታል በተቋም ደረጃም ማስመረቅ መቻል የመጀመሪያ በመሆኑ የሪፎርሙ ስኬት ማሳያ መሆኑና ሁላችንም ከተባበርን ታሪክ መስራት እንደምንችል አመላካች መሆኑን ያረጋገጥንበት ሲሆን ውጤቱም ለሌሎች የግንባር ጤና ተቋማቻችን አዎንታዊ ተጽዕኖ በመፍጠር የሰሜን ምዕራብና የደቡብ ግንባር ሆስፒታሎችን ተመሳሳይ ስልጠናዎችን ለመስጠት እንዲዘጋጁ ያስቻለ በመሆኑና የመከላከያ ዩኒቨርሲቲም የማያቋርጥ የሰው ኃይል ምንጭ ለማግኘት የሚያስችለው ሁኔታ መፈጠሩን የሚያመላክት መሆኑ ነው። በተለይ በጦርነቱ ጊዜ 1300 ፕራይመሪ አሰልጥኖ ለሰራዊቱ በተለያየ ዙር አሰልጥኖ አብቅቷል። ከዛም ቀጥሎ ሌቪል ፎር ደረጃ ያላቸው 800 በላይ ተማሪ አስመርቆ በማርሻሉ አስመርቆ ወደ ሰራዊቱ እንዲደርስ አድርጓል። በአሁኑ ሰዓትም ከሁለት እዞች ውጭ ያለውን ሌላውን ክፍል በሙሉ ተቀብሎ ወደ 630 ተማሪ ተቀብሎ እያስተማረ ይገኛል። እኛ የምናስተምረው ከየክፍሉ ተመልምለው የሚመጡ በፕራይማሪ ደረጃ አራት ወር እስከ ስድስት ወር ተምረው የቆዩና በየክፍላቸው በየእዛቸው በየክፍለ ጦራቸው የሕክምና አገልግሎት እየሰጡ የነበሩ ተማሪዎች በውድድር ተወዳድረው መስፈርቱን አሟልተው ትምህርት ቤቱ በሚያዘጋጀው የትምህርት ማስገቢያ መስፈርት መሰረት ወደ ትምህርት ቤቱ ይመጣሉ። በዚህ መሰረት ትምህርት ቤቱ ተቀብሎ በደረጃ ሶስት እና በደረጃ አራት የሲኦሲ በማስፈተን አጠቃላይ ለደረጃ አራት ሊያበቃቸው የሚችል የቲዮሪና የተግባር ትምህርት በመስጠር ትምህርት ቤቱ በማስመረቅ ተሞልሶ ወደ የእዝና ወደ የክፍላቸው የሕክምና አገልግሎት ለሰራዊቱና ለሰራዊቱ ቤተሰብ አገልግሎት እንዲሰጡ የማድረግ ስራ ነው የሚሰራው ትምህርት ቤቱ። ሆስፒታሉ በተሻለ ሁኔታ ከሌሎቹ መማር ማስተማር ላይ የተሻለ አቅም አለው። የተሻለ መምህራኖች አሉ። እኛም ፔዳጎጂውን ወስደን አሁን እያስተማርን እንገኛለን። ትምህርቱ ጥራት የተጠበቀ እንዲሆን መምህራኖቹ ብቁ እንዲሆኑ እየተደረገ የማስተማር ክሎት ስልጠና እየተሰጠ ትምህርቱ እየሰጠን ያለንበትና በሰራዊታችን የጤናውን ችግር የሚቀርፍ ኃይል እያመረትን ያለንበት ሆስፒታል ነው። የምስራቅ ዕዝ ደረጃ ሶስት ሆስፒታል በቅርቡ ከድሬዳዋ ከተማ መስተዳደር ቴክኒክና ትምህርት ቢሮ የደረጃ አራት የማሰልጠን ፍቃድ አግኝቷል። የምስራቅ ዕዝ ላይ አሁን የምንገኝበት ቦታ ኮሌጅ ተካፍቷል። በነርሲንግ ሙያ ስልጠና ለመስጠት ፍቃድ ጠየቁን። በዛ ልክ ተቋሙ ይችላል ወይ፣ የማሰልጠን ብቃት አለው ወይ፣ ግብዓት ስኖረዋል ወይ፣ አሰልጣኞች አሉ ወይ፣ ዚህ የበቁ አሰልጣኞች ይኖራሉ ወይ የሚል እስከታች ድረስ ላይብራሪውንማ እንደገና መማሪያ ክፍሎች እስከ መመገቢያ ድረስ ቼክ አድርገናል። ማኑዋሎች ሳላቸው የምን ነገር እያንዳንዱን ነጥብ ቼክ ሊስት አለን። በዛ ልክ ከ ካየም በኋላ ለስልጠና ብቁ መሆናቸውን ካረጋገጥን በኋላ ድጋሜ ምንድናደረግ ነው ከፍተኛ ባለሙያዎችን ከጤና ቢሮ ጋር በምናበብ ነው የምንሰራው። በእውቅና የሚመሩ ማቴሪያሎች አሉ፣ እሱንም ጭምር አንድ በአንድ እንድለይ ተደርጓል። ፐርፌክት ሲሆን ጊዜ ፍቃድ በጠየቁን መሰረት ለአንድ አመት የሚቆይ የምዝገባ ፍቃድ ነው የሰጠናቸው። ከድሬዳዋ ቴክኒክና ሙያ ማሰልጠኛ ዛሬ በድሬዳዋ መስተዳደር ካሉት ሶስት ኮሌጆች የኛ የምስራቅ ዕዝ ነርስ ትምህርት ቤት አራተኛ ሆኖ ተመዝገዋል። የሚጠቅመን ለምንድነው? አንደኛ ህጋዊነቱ ነው። ሁለተኛ ደግሞ ለትምህርቱ ጥራት ጤና ጥበቃም አገሪቱን በምታወጣው ህጎች በመመራት ትምህርቱ የተሟላ ጥራት እንዲኖረው እና የክትትል ስርአቱም የትምህርት ስርአቱም የክትትልና ድጋፍ እየተደረገለት በአግባቡ ህጉ በሚፈቅደው መሰረት ለመማርና ማስተማር ድጋፍ ይሰጠራ። አንደኛው ይሄ ነው። ሁለተኛ ደግሞ ከመስተዳደሩ ያሉ ጤና ሳይንስ ኮሌጆች ደግሞ በመደጋገፍ በተለያዩ አጋጣሚዎች በመደጋገፍና በመተጋገዝ የትምህርቱ ጥራት አግኝቶ ተማሪዎቹ ብቁና ሊያሰራቸው የሚችል አቅም ይዘው ወደ የክፍላቸው ሄደው እንዲሰሩ ሊያደርግ የሚችል እውቅና ነው የተሰጠነው የተሰጠነው ዛሬ። ስለዚህ እውቅናው ለትምህርት ቤቱ ጥሩ አጋዥና ለወደፊቱም ጥሩ አቅምና ችሎታ እንዲኖረው ያደርገዋል፣ ለትምህርት ቤቱ ማለት ነው። ለ42 አሰልጣኝ መምህራኖችን የማስተማር ስነዘዴ የምንሆነዋለ እንዴት ነው የሚያሰለጥ ነው ነው የሚያስ የሚያስተምሩት የሚለው ነገር እሱንም አሰልጣኞችን መለመል ናቸው። ለ42 አሰልጣኝ መምህራኖች ስልጠና ሰተን ካበቃም በኋላ ፈተና ተፈትኖ መውቃታቸውን ቼክ እናደርጋለን። ስልጠና መስጠት ብቻ አይደለም፣ እንፈትናለን። ፈተናውን ማለፍ መቻል አለበት። ፈተናውን ያለፈ የ42 ሰው ሰርቲፊኬታቸውን ዛሬ አስረክበናል። ነው እየተሰራን ያለ ነው። ዛሬ ያየሁም እውቅና የሰጠን መስሪያ ቤት ስራና ክህሎት የድሬዳዋ እሱም በትምህርት በኩል መጥቶ ያግዘናል። ብቃትና ማረጋገጫ ሲኦሲ ይሰጠናል፣ ይለካልናል። እና ብቻችን የምንሰራው የለም። ለማሰልጠን የሚያስችል ብቃት ማረጋገጫ ነው የተሰጣችሁ እንደተረዳሁት ከሆነ እኛ ቀድመን ሰትን እየሰለጠኑ ነው። የበለጠ ደግሞ ከህጋዊ አካል እንደዚህ አይነት ብቃት ማግኘት በጣም ደስ ስለሚል በድጋሚ እንኳን ደስ አላችሁ። አካባቢን ውብና ማራኪ በማድረግ በረሃማ የነበረውን የሆስፒታሉን ግቢ በዛፎች በፍራፍሬና በአትክልት በመሸፈን ለታካሚዎች ምቹ አካባቢ የተፈጠረ ሲሆን ለሆስፒታሉ ማህበረሰብ ደግሞ ጠቀሜታ እየሰጠ ይገኛል። በጣም በርካታ ፍራፍሬዎች አሉ። ፍራፍሬው ሸጦ አጥር ያጥራል። ፍራፍሬው ለታካሚው አይገዛም። ሎሚ አሁን ለታካሚው አይገዛም። እዚው አለ። ፓፓያ አለው፣ የተለያዩ ማንጎ አለው። ከፊትለፊት የጥላ ዛፎች አሉ። ሲደክመው ያርፋል። ታካሚው እንደፈለገ ይሄዳል። ተማሪው በጥላ ስር ያጠናል። እና ይሄ ግቢው ላይ የተፈጠረው ሁኔታ ለተማሪው፣ ለታካሚው ከፍተኛ ድርሻ የተወጣ ነው። ለዚህ ደግሞ ከከፍተኛ መኮንኑ እስከ ወታደሩ ያለው የጋራ ጥረት ነው። እኔ አሁን ይሄ አረንጓዴ ልማት አላልቅም። አሁን ይሄ ለውጭ ሰው አምሮታል። ለእኛ ግን ገና ብዙ ስራ ይቀረናል። ለምሳሌ ከሆነ እዛ አካባቢ አዳዲስ ፕሮጀክቶች ጀምረናል። ከአንድ ዓመት እና ከሁለት ዓመት በኋላ ይህ ግቢ ከዚህ እጥፍ በሶስት በአራት እጥፍ ይበልጣል። እቅዳችን ብዙ ነው። ምክንያቱም አረንጓዴ ነገር የሰው ልጆችን አይምሮ የሚያርብ ቀዝቃዛ እዚ ከተማ ስትወጣ እኮ እንዳለ እዚህ እኮ አየሩ ቀዝቃዛ ነው። ይህን ኢንቫይሮንመንት መፍጠር አንዱ የጤና ዘርፍ ነው እና የበለጠ የምንሰራበት በተለይ በተለይ እነግርህ ያለው መሪዎቹ መጥተው ኮሜንት ይሰጡናል። ያንን ኮሜንት ተቀብለን ከዚህ የበለጠ አሻሽለን የምንሰራበት ስለሆነ በአረንጓዴ አሻራው ከዚህ የበለጠ በተለየ ዲዛይን አሁን ያለ ዲዛይን ነው የሰራን ዲዛይን እየቀረጥን ከዚህ በኋላ በዲዛይን ውበት የሆነ ስራ አካባቢ ለመፍጠር በድጋሚ ምሮዎቻችን ሲመጡ ደግሞ ደስ የሚላቸው ነገር እና አዲስ ነገር የሰራን መሆኑን የምናሳይበት፣ በተለይ አረንጓዴ አሻራ ደግሞ ያስደስታል። ልጅ ማለት ነው አትክልት፣ ጠዋት ማታ ከውስጡ እንድትወጣ ይፈልግም፣ እንድታየው ይፈልጋል። ስለዚህ ሌላ ልጆች እያፈራን ስለሆነ የበለጠ የምንሰራበት ይሆናል አረንጓዴ አሻራ። የምስራቅ ዕዝ ደረጃ ሶስት ሆስፒታል ለሰራዊቱና ለማህበረሰቡ የሚሰጠውን ሁለንተናዊ አገልግሎት በማሳደግ የምስራቅ ግንባር ሆስፒታልነቱንና ማህበረሰባዊ አገልግሎቱን የማረጋገጥ ኃላፊነቱን እየተወጣ ነው። ተቋሙ የሚፈልገውን ልክ ያህል እየተቀበለ እያገለገለ የመጣ ሆስፒታል ነው። ይህም በማድረጉ ደግሞ ከፊልድ ማርሻል ብርሃኑ ጁላ የሁለተኛ ደረጃ ሜዳሊያ ተሸላሚ የሆነ ሆስፒታል ነው። ወደፊትም ራሱን አብዴት እያደረገ ከዚህ የተሻለ ግልጋሎት የሚሰጥበት ከዚህ የተሻለ የማስተማር ችሎታውን እያዳበረ ተጨማሪ የሚያስተምርበት ከዚህ የተሻለ አቀባበል በማስተካከል የሕክምናውን የሚያክምበትን ስትራቴጂ ነድፎ እየቀጠለ ነው። ስለዚህ ሌሎች ሰዎችም ቪዚት የሚያደርጉት ሆስፒታል ለመመስረት በህክምና ስራውም የተለይ በግቢውም በውበቱም ከዚህ በለጠ የምንሰራበት እና ውብ ሆስፒታል የምናቋቁምበት ስራችንም እያሰፋን የምንሄድበት የተቋሙን ፍላጎት የምናረካበት በተለይ ተቋሙን ነው ተቋሙን የማስቀጠል ተቋሙን የመደገፍ ስራ ስለሆነ ተቋሙ የሚረካው ተልእኮ የሚሰጠን አካል የሚረካበትን መንገድ የምንጥርበት ስራ ነው። እስካሁንም እንደዛ ነው ያደረግነው። ወደፊትም ይሄ የበለጠ ዳብሮ ይቀጥላል። ሆስፒታሉ በተደጋጋሚ በመንግስትና በተቋሙ ከፍተኛ አመራሮች መጎብኘቱ የሆስፒታሉ ሰራተኞች ተነሳሽነትንም ጨምሯል። ክብር ጠቅላይ ሚኒስትሩ መጥተው ሆስፒታላችን በመጎብኘታቸው ሁላችንም እጅግ በጣም ደስተኞች ነን። እውነትም የሰራነው ስራ በሀገር ደረጃ ይታያል። ያው ለሚዲያም እንደሚቀርብ ግልጽ ነውና ሀገራችን ላይ እየሰራ ነው ያለው መንግስት እየሰራ ያለውን ስራ እኛም የአቅማችን ባለንበት ክፍል እንዴት እየሰራ እንደሆነ ሰራዊታችን ምን ሀይል ለማገልገል ዝግጁ እንደሆን በዚህ አጋጣሚ ያየንበትና እኛም ደስተኛ የሆንበት ነው። ሰባት አመት ሙሉ ቆፍረናል፣ አልምተናል፣ ዛሬ ፍሬውን ማግኘት ጀምረናል። ሰባት ዓመት ሙሉ ሰርተን ዛሬ ነው ውጤቱን ያገኘነው። ደግሞ አንድ ነገር ስትሰራ መሪህ ሲያይልህ በመሪህ ምስጋና ስታገኝ ከፍተኛ ስሜን ነው የሚፈጥረው። በግሌ የደስታ መጠን የለው። በተለይ ጠቅላይ ሚኒስትሩ እዚህ መገኘታቸው፣ ሌሎች ሚኒስትሮች አሉ፣ ጀነራል መኮንኖች አሉ፣ ማርሻል አሉ። ከዚህ በላይ ምን ደስታል? እንግዲህ እኔ ወታደር ነኝ፣ መከላከያ ሰራዊት ነኝ። አለቆች የመጨረሻው መጥተው ከማየት በላይ የሚያስደስት ነገር የለም። ክፍል በጣም ደስተኛ ነው፣ ሰራዊቱም ደስተኛ ነው፣ በጣም ሲበዛ ደስተኛ ነው። ሆነ ከምክትል መቶ አለቃ በላይ በሙሉ እዚህ ስብሰባ ላይ ተሰብስቦ የሚገልጸውን ነገር አይተዋል። እና ክፍላችንም በጣም ተደስቷል። እኔም በጣም ተደስቻለሁ። ለበለጠ ስራ ተነሳስተናል። ለምሳሌ ልንገርክ ከአምስት ወር በፊት ማርሻል እዚህ መጡ። ማርሻሉ መጥተው ከሄዱ በኋላ የሆስፒታል እንቅስቃሴ ኢሚዲየትሊ የተቀየረ ከዛ በላይ ሌላ ተልኮ ሲሰጡን ኃላፊነታችን ጨምረን ነው የሰራነው። ዛሬ ደግሞ ሌላ ተልኮ ነው ተቀበልነው። የፕራይም ሚኒስተሩን ተልኮ ተቀብለን የበለጠ የምንሰራበት ተልኮ የተቀበልንበት ከባድ ኃላፊነት የተቀበልንበት በሌላ በኩል ግን መሪዎቻችን በመገኘታቸው ከመጥን በላይ የተደሰትንበት ቀን ነውእና በግሌ ወታደር ቤት ከገባሁበት ቀን ጊዜ ጀምሮ የሥራው ውጤት ያየሁበት ቀን ዛሬ በጣም የተደሰትኩበት የእውነት ደስ ያለ ቀን እንደዛሬ የለምና ዛሬ የደስታ ቀን ነው። እናንተም የተገኛችሁት ደስ ብሎኛል፣ ደስ ብሎኛል። የሆስፒታሉ የተቀናጀና አርአያነት ያለው አመራር ራስን በሁኔታዎች ውስጥ ባልተቋረጠ ሁኔታ የማብቃት ጥረቱ በአስተማሪነቱ የሚወሰድ በመሆኑ ይህ በጎ እንቅስቃሴ ተጠናክሮ እንደሚቀጥል ያለንን እምነት እየጠቆመን ቆይታችንን በዚሁ እናበቃለን። ሰላም።